ዶክተር፣ መጽሐፍ እንደምታስመርቅ እኮ ነው የምትነግረን። ኮሚሽን ነው፣ ቤት ብታሸጥ ኮሚሽን ነው። እሷ ቤት ኮ እኔ ለጥፍላችኋሉ ቤቴ ሂዱና ዩ። እኔ ድርጅቴ ገብቼ ለማስተዋወቅ ቤቴ በህፃን ፌበን ጉዳይ ስለተመታ ቪዩ የለውም እባካችሁ ስል 35 ሺህ እስከ ሃምሳ ሺህ ብር ብር ክፈይ ነው የተባልኩት። በህፃን ፌበን ጉዳይ ተከታታይ እንትን ቪዲዮ ሲለቅ ስለነበር ሰላሳም አሁን አወጣላችኋለሁ። እንደዚህ ያለ ብር ያለ ጥቅማ ጥቅም ሰው ዞር ብላ የማታኝ ነው። ነገርኳችሁ። ኮሜንት አይጽፉም። እሷ ጌሚ እያላት አንድ ይሄ መዳም ቅመሞች የሚባሉ እህቶቻችን ገስት ላይ አስገብታ አወያይታ አታውቅም። ጊፍተሮቿ ነው የምታስገባው። የምታውቃቸው ሰዎች ነው ገስት ላይ የምታስገባው፣ ፕሮግራም ሲኖር የሆነው ነገር ሰዎች የሚረዱ የምታውቃቸው ጊፍተሮቿ ነው የምታስገባው። ስለዚህ ሊበቃት ይገባል። እንኳን እሷን አይደለም ማህበረሰብ ነቅቶ በቀለ ወያ እንኳን የት እንደጠፋ አተኗል። በስነ ጽሁፍ ምሽት፣ በግጥም በተለያየ ነገር ምናቆ እንደማችል ነው። ማህበረሰብ መንካት ምን ያህል ቆሻሻ ነገር እንደሆነ የማያቅ ሰው ያውቃል። ድንቁርና መሀይምነት ደፋር ያደርጋል። በአጋጣሚ ወይ ብር ከያዛችሁ፣ ወይ ዝና ከያዛችሁ ሁሉ ነገር የምትችሉ ይመስላችኋል። የስለ ልቦና ባለሙያዎች የሬዲዮ ፕሮግራም ስሙ። እሷን የምታስጀምራቸው፣ እሷን የምታስለቅሳቸው ሴቶች ታሪካቸውን ዩቲዩብ ስለምትሰራበት ነው። የሬዲዮ ፕሮግራም ላይ ግን አንድ ሰው ተበደልኩ ብሎ ስመጣ እኔ እርሶ ቢሆኑ ምን ያደርጋሉ፣ ፕሮግራም የስለ ልቦና ባለሙያ ተይዞ አስራ አምስት ቀን ወይ ተወያይቶበት ምስጢራቸው በውስጥ ተደብቆ በቴሌቪዥን እንኳን እንዳይተላለፍ ይደረጋል። እሷ በቪዲዮ ውጡ ትላቸዋለች። አንዳንዴ ዩቲዩብ ሙሉ በሙሉ ስንት ሰው እንደሚከታተል እሷ ብሯ ነው እኮ ለሺ እስከ ሶስት ሺህ ዶላር ዴቱዴ ዴት ትሰራባቸዋለች። እነሱ ግን ገበናቸው ተቀርጾ ለልጆቻቸው ይቀመጣል። እሷ እኮ ዛሬ ዱርዬ ናት፣ ወመኔ ናት፣ የቤተሰብ ክብር አታቅም፣ ማህበረሰቡን አታከብር የምንለው አናቃትም እኮ። ከየዩቲዩቡ ለቃቅሞ በሚልኩልን ቪዲዮ ነው። ከእሷ ጋር ቡና ጠጥታን ትምህርት ተምረን አደለም። በቃት። የትላንትና ታሪኳ ራሱ የሚያስነውር ነው። ድፍረት የሚሰጥ አደለም። ሊበቃት ይገባል። የሮማን ጉዳይ አይደለም ወይ የአንድ እህቶቻችን የአጋዝ ጉዳይ አደለም። ይህ ጉዳይ ለመላው የጉራጌ ጉዳይ ነው። እኛ ብንተ እንኳን ሽማግሌቹ አይተውት ይቅርታ ሲያንሳቱ ነው። እኔ ከዚህ በላይ የምለው ነገር የለም። ሁላችሁም በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ይቅርታ ተክለ የምትባለው ተነፋ፣ አንተ ግማታም ማለት ነው። እኛ መንጋ ሆነን ነው ሀቢባን የምንናገረው? ሁለተኛ ደግሞ ሽረኛ አዳጋ ሽረኛ በሰቢት የአጉጂ ባህን አይዝረን ኪዳ ሞኝና ጅል እንግዳ ፊት አይቀርብም። ቤት ውስጥ ተዘራችሁ አይቀርብም። ቆይ አንዴ ቆይ፣ ቆይ አንዴ ቆይ፣ እየተደማመጥን ቆይ። ተረጋጉ፣ እሺ። ሁሉም ሰው ከጮኸ መደማመጥ አንችልም። ተረጋጉ። ቪዥን ትቀጥያለሽ፣ ሂዊ ግን በመሃል ታውራ። አይ እኔ ያው እነሱ ባህላቸውን ምናቸውን ሁሉ ነገርም በደንብ የሚያውቁ ልጆች ናቸው። በጣም እዚ ጋ አጋዝም ሌሎችም አሉ፣ የተከበሩ ልጆች ናቸው። እኔ በደንብ ነው ማውቃቸው፣ በደንብ ለማህበረሰባቸው ሁሌ የሚሰሩ ሁሌ ናብሳላትም መናገር ይችላሉ፣ ህዝባቸውን ስለ ህዝባቸው ባህልም በክፉም በደጉም ሁሌም ስለ ጉራጌ የሚሰሩ ልጆች ናቸው እና እኔም በተወሰነ በደንብ ስለ ጉራጌ ህዝብ አውቃለው። በነገራችሁ ላይ ከዚህ በፊት በስልጤ ህዝብ ላይም እንደዚ አይነት ተረት ተሰርቶ ነው እስከዛሬ በየሄድንበት የምንሰደበው ማለት ነው ገባችሁ ይሄ ተረት እኔ እንደ ቀልድ አላየውም እና እንደ ቀልድ የሚታይ ነገር አይደለም ብዬ ነው ማምነው በግሌ አንደኛ ጉራጌ በጣም የሚገርም ባህል ያለው ህዝብ ነው ባህሉ ላይ ደግሞ ዛሬ በየቴሌቪዥኑ እና በየተለያየ መንገድ የምታዩት የለቅሶ ስርዓቱ ብቻ እያንዳንዱ ቴሌቪዥን ቻናል ላይ ገብታችሁ ሰርት ብታደርጉ በደንብ ታዩታላችሁ ተነግሮ ታይቶ በጣም ሁሉም ብሔር ብሔረሰቦች የራሳቸው ስርዓት አላቸው እና የተነገረው ነገር ፍጹም ፍጹም ሀሰት ነው መረጃ የላትም ተጽዕኖ ፈጣሪ ነው በነገራችሁ ላይ ተጽዕኖ ፈጣሪ ስለሆነች ነው እንጂ ሌላ ሰው ቢለው ይሄን ነገር ማንም ሰው አጀንዳ አያደርገውም በጣም ብዙ ሰው ስለሚያያት ነው ማስተካከል ይከብዳል ማስተካከል በጣም ነው የሚከብደው ሰይፉን በቀጥታ ገብተው የሰደቡት የስልጤ ልጆች አሉ የስልጤ በሌላ መንገድ እንዲሳል የስልጤ ማንነት ያላቸው ልጆች እንዲሰደቡ እስከዛሬ ድረስ የተሰራው ፖለቲካ እስከዛሬ መፋቅ እንትን ማለት አልቻለም። ወላይታዎች ላይ የሚሰራ አማራ ላይ የሚሰራ ኦሮሞ ላይ የሚሰራው ንግርቶች በጣም ከባዶች ናቸው። ህዝባችን እንዳይቀራረቡ የሚያደርጉ ናቸው እና እሷ ደግሞ ተጽዕኖ ፈጣሪ ስለሆነች ነው እነሱም ዛሬ ስሜታዊ የሆነ የተናገሩት። ገባችሁ? ስለዚህ ይሄ ትክክል አይደለም። ባህሉን ደግሞ ከዚህም በኋላ እና ጋዝም ሌላም ልጆች አላችሁ ምንም ማለት አንዳንዴ እንደዚህ አይነት ነገር ሲመጣ ለመልካም የሚሆንበት አጋጣሚ አለ። በደንብ መስራት የሚጠበቅባችሁ ነገር እንዳለ ነው እኔ የምረዳው። ንቀቷ እስከ ጥግ ነው። እኔ ሲጀምር ኮንተንቷን የምቃወም ሰው ነኝ። እርዳታ ምናምን ሲኖር ሪፖስት አደርጋለሁ፣ ፎሎ አላደርጋትም። በጣም ለረጅም ጊዜ ስቃወማት ነበር። በማንነቷ በብሄሯ አይደለም የተቃወምኳት የምትሰራው ነገር ከሷ ካላት ተከታይ አንጻር እህት ወንድሞቻችን እሷን የሚከተሉ ልጆች ያለአግባብ ስለሚበዘበዙ የህይወት ታሪካቸው ደግሞ ዩቲዩብ ላይ የተለያየ ታለንት ታይትል እየተሰጠው ስለሚፖሰድ ተገቢ አይደለም። እውቀት ያለው ሰው ገብቶ አንቺ ጋር እንትን ይበል ብዬ በደንብ ሀሳብ ተሰጥባት ነበረ። በግሌ ማለት ነው። በማንነቷም በሴትነቷም ተናግሪያት አላቅም። ግን ደግሞ እኔ አሁን የእሷ እንትን አይመቸኝም። ምክንያቱም መተተኛ ተብሎ ሰው ተሰድቦበታል። እሷ ቤት እሷ ቤት የማይመጡ ሰዎች አካውንታቸው እንዲዘጋ ደጋግማ ቅስቀሳ ስታደርግ ነበር። እሷ ቤት ካሌክ ቤተሰብ ፎቶ ይዘቀዘቃል። ቤተሰብን የሚያስተዳድሩ በቃ ፎቶቸው ማስፈራሪያ ይሆናል። ይሄን አልደግፈውም። እኔ ማንም ሰው ፎቶ አውጥቶ ምናምን ቢሳደ ምንም አይመጣም። ማንንም አያስተዳድርም። እሷ በጣም እውቅናው ስላላት ስላላ ትምክህተኛነት ትምክህተኛ ሆናለች። ገባችሁ? ይቅርታ ተባባሉ ብላ ሰውን ታስታርቃለች። እሷ ግን ለይቅርታ ልቧ ክፍት አይደለም። ይሄ ነገር ትብፍል አይደለም ብዬ ነው የማስበው። ነው አብሳላት ቀጥይ፣ አብሳላት አብሳላት ወንዶችም እሺ፣ እሺ አጋዛ እሷ ትጨርስና ትቀጥላለች። እኔ ጌታ ይቅርታ ምን አለ መሰላችሁ፣ አሁን ብዙዎቻችሁ ሚስ አንደርስታንዲንግ የምታወሩት ነገር እኛ የጠየቅነው ጥያቄና ጥያቄ የሀቢባ ታሪክ ሀቢባ ምሰራው ወጎ ነገር ሀቢባ ምሰራው ነገር ምሳሌ ታረጋላችሁ። ማንም የጉራጌ ልጅ ሀቢባ መጥፎ ስራ ትሰራለች፣ ሀቢባ ለሰዎች አትረዳም የሚል ጥያቄ ጥያቄኛ አልጠየቅንም። የምንጠይቀው ጥያቄና የምትሰራው ስራ ከኛ ህይወት ጋር ይገናኛል። እኛን የሚመለከተን ጉዳይ አይደለም። ሀቢባ ቤቷን ከፍታ እንደማንኛውም ኢትዮጵያዊ ደጋግ ኢትዮጵያውያኖችን ከኪሱ አይደለም ከኪሱ አይደለም። እስኪ ሌቪሏን ገብታችሁ ዜሮ ሌቪል ነው የሚለው ደጋግ ኢትዮጵያውያኖች ይገባሉ። ሰብስባ ህዝብን ታስረዳለች። ይሄ መልካም ስራ ነው፣ ትክክል ነው፣ ልትመሰገን ይገባል። ከዚህ በዘለለ ግን እኛ እንደ ጉራጌ መከራ ስንበላ፣ እስር ሲገጥመን፣ ብዙ መከራ ስናይ እንደ ሀገር ማለት ነው አናቃትም ሀቢባ ጉራጌ ናት እኛ አናቃት አለን የምትሉ የኛ አብሶ ጉራጌዎች፣ የሰፈር ጉራጌ ናት ነው ፈርስት ኦፍ ኦል የምናገረው። ምክንያቱም ይሄ የኛ ናት የኛ ናት የሚባለው ሰው መዘዝ ይዞልን እየመጣ ስለሆነ ማለት ነው። አንድም ቀን እኔ ጉራጌ ነኝ ብላ የጉራጌ ባህል የሆነ ነገር፣ እንደ ሶሻል ሚዲያ ተጠቃሚነቷ የተለያየ ሰውን ባህል ታስተዋውቃለች። ለምሳሌ የአማራን፣ የኦሮሞን፣ የተለያየ ሰውን የባህል አልባሳት ለብሳ ትመጣለች። ጉራጌ ነኝ የሚል ሰው ይሄ የዘረኝነት ጉዳይ አይደለም፣ እንደ ኢትዮጵያዊነት እንኳን ማለት ነው። እኔ ብዙ የአማራ ልጆች አውቃለሁ፣ የጉራጌን ባህል ልብስ የሚለብሱ የጉራጌን ባህል ምግብ እና አንድም ቀን እሷ ይሄን ነገር ስታረጋይተናት አይተናት አናውቅም። ይህ በእንዲህ እንዳለ ግን የእኛ ማህበረሰብ ስነ ልቦና የማይመጥን የጉራጌ ማህበረሰብ የለቅሶ ስነስርዓት ኢቲቪ የዘገበዋል። እኔ ሪፖርት አድርጌዋለሁ፣ ገብቶ ማየት ይቻላል። ገብተዋቸዋል አረለ ገብቶ ማየት ይቻላል፣ መጠየቅ ይቻላል። የአፍ ወለ ኳታር ላይ የጉራጌ ማህበር አለ። ኢትዮጵያ ላይ ቤተሰብሽ አሉ፣ አብነት ላይ ተረዳሽ? አንቺ የማዳም በግን ሰብስበሽ ምስኪን እህቶችን ሙጭልፍ እያደረግሽ በእግራችሁን በእጃችሁን ታብታብ አድርጊ እንደምትይሁላ አንቺ ሰዎች ላይ አስገድደሽ አፍንጫቸውን ይዘሽ ትዳርስበትኝ የኢትዮጵያዊ ማህበረሰብን ክብር በማይመጥን ሁኔታ ስለ ወሲብ ቤትሽ ላይ የምታወሪው የምታወጪው ህግ፣ አንቺ ላይ የሚሰራው እኛ እናወርጓለን ይሰራል ማለት ነው። ገባሻ? አለ አንቺም በስልክሽ ላይ ነው እኛም በስልካችን ታሪክ እንሰራለን። ቀጥ ብለሽ በስነ ስርዓት አንቺ በጎችሽ እንሰብስበሽ አፍንጫቸውን ይዘሽ ቤትሽ ድረስ እንደምታመጭው አባትሽ ቤት ሄደን አፍንጫሽን ይዘን ይቅርታ እናስጠይቅሻለን። ከሚገርምሽ ነገር ማለት ነው። ስለዚህ ሌሎቻችሁ ግን ማለት ነው ይሄ ነገር እንደ ኢትዮጵያ እንኳን የምታውቁት ጉራጌ ነው። አዲስ አበባ፣ የትም ሀገር ላይ ጉራጌ እንደዛ እንዳልሆነ ጠንቅቃችሁ ታውቁታላችሁ። አይ በዚህ ጉዳይ ገብቼ ጉራጌን ማህበረሰብ ዲስርስፔክትድ አድርጌ ፖለቲካ ልስራ ካላችሁ ወደ ዘር ነው የሚዞረው። ምክንያቱም እኔ ማህበረሰብን ስትሰድብብኝ ቤት ከፍተህ ዲስአፖይንትድ ስታረግብኝ ዝም አልልም። ጉራጌ ፖለቲካ ማውራት ከብሔር፣ ከብሔረሰብ ማባላት ስላቃተው ምላስ ስለሌለን አይደለም። ሀያ አራት ሰዓት ማውራት እችላለሁ እኔ ስለአንተ ብሔር ማለት ነው እኔ ግን ስለ ሚኒስቴሩ ዶክተር አድሃኖም ጸሐፊው የጉራጌ ልጅ ናት። እንደ ጉራጌ ከሆነ እኩል ጫማ ተለካክተን እኩል አፍንጫህ ላይ ቆሜ ነው ማውራው እንደ ኢትዮጵያዊ ማለት ነው። ኢንተርናሽናል ይውላ ከአንተ ጋር የማውራት ብቃት ያለኝ የጉራጌ ልጅ ነኝ። ስለዚህ ጨዋታው ወደ ሌላ ከሚሄድ ኢትዮጵያውያኖች ነን። እሷም ኢትዮጵያዊ ነኝ ብላ ነው የተቀመጠችው። ዶክተር ሰናይት ትባላለች። በነገራችን አሁን የለችም ግን ሜንሽን ስላደረግሻት ነው አብሳላት። የደብሊው ኤች ኦ ፕሬዚዳንት ሲሆን ካምፔን ሲያደርግ የካምፔኑ ማኔጀር የነበረችው ዶክተር ሰናይትን ብዙዎቻችሁ ታውቋታላችሁ እያስባለሁ እና አብሳላት ሜንሽን የምታደርገው ዶክተር ሰናይት ናት፣ እና የጉራጌ ልጅ ተወላጅ ናት ደብሊው ኤች ኦ ላይ